ሰላም አድማጮቻችን ይህ ሀሚንግ ስፖርት ነው። ዛሬ ስጠበቅ የነበረው በባርክሌ ሴቶች ሱፐር ሊግ አራተኛ ሳምንት የሳምንቱ ታላቅ ጨዋታ ሊቨርፑል በሜዳው ሴንት ሄለንስ ዊክድ ስታዲየም በማንቸስተር ዩናይትድ ሁለት ለ ዜሮ ተሸንፏል። ሁለቱ ጎሎች በመጀመሪያው አርባ አምስት ነበር የተቆጠሩት። ሚያዛዋ በአራተኛው ደቂቃ ለማንቸስተር ዩናይትድ ጎል አስቆጠረች። እንደዚሁም ደግሞ የአጥቂ አማካይዋ ኤላቲን፣ እቺ ተጫዋች የማንቸስተር ዩናይትድ ቁልፍ ተጫዋች ነች፣ በአርባ ሰባተኛው ደቂቃ፣ በመጀመሪያ አጋማሽ በተጨመረው ሰዓት ጎል አስቆጥራ ማንቸስተር ዩናይትድ ሊቨርፑል ሜዳ ድረስ ሄዶ እንግዲህ የሳምንቱ ታላቅ ጨዋታ ሁለት ለዜሮ በማሸነፍ በደረጃ ሰንጠረዡ አናት ላይ ተቀምጧል ማለት ነው። ቀይ ስጠኖቹ እንግዲህ ይህንን አስደናቂ የሆነ ውጤት ይዘው ተመልሷል ማለት ነው። በሴቶቹ ባለፉት ዓመታት ማንስተር ዩናይትድ ያው በወንዶቹ ከሰር አሌክስ ፈርጉሰን መልቀቅ በኋላ ዴቪድ ሜይስን ጨምሮ እስካሁኑ ሮበን አሞሪም ድረስ የተለያዩ አሰልጣኞችን ቢቀያይሩም ስኬታማ አልነበሩም። ግን በ201718 የውድድር ዓመት ከተመሰረተ ስምንት ዓመት ያስቆጠረው ማንስተር ዩናይትድ ግን በተመሰመረተባቸው አስር ዓመታት ወይም ደግሞ አንድ ዲኬድ እንኳን ያልሞላ ጊዜ ውስጥ ግን ተመስርቶ የተሻለ እንቅስቃሴ እያደረገ ነው የሚገኘው። ካቻምናም ጃዶቤ ውመን ሴፌ ካፕ ዋንጫን ማንሳት ችሎ ነበር። በታሪኩ ምንም እስካሁን ድረስ የባርክሌ ሲቲ ሱፐር ሊግ አሸናፊ ባይሆንም ማለት ነው። እና ይህ ውጤት ዘንድሮ አመት ለሚያደርገው እንቅስቃሴ ትልቅ መነሳሳትን ይፈጥርለት ነው ማለት ነው። ታሪካዊ ባላንጣውን ሊቨርፑልን ሜዳው ድረስ ሄዶ ያሸነፈበት ጨዋታ። በዛሬ ዕለት የተለያዩ ጨዋታዎች በእንግሊዝም በስፔንም በጣሊያንም ይደረጋሉ። በተለይ በእንግሊዝ ኒካስል ዩናይትድ ከአርሰናል ጋር የሚያደርገው ጨዋታ በስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ምሽት አስራ ሁለት ሰዓት ተኩል የሚደረገው ጨዋታ ተጠባቂ ነው። የሊጉ መሪ ሊቨርፑል በትናንትና እለት በመሸነፉ በመሀላቸው ያለው የአምስት ነጥብ ልዩነት በዛሬ እለት ወደ ሁለት ነጥብ ሊጠብ እንደሚችል ነው የሚጠበቀው አርሰናል የሚያሸንፍ ከሆነ ማለት ነው እና ይሄ ጨዋታ ይጠበቃል። ደግሞ ኒካስል በሜዳው ከአርሰናል ያደረጋቸውን ያለፉትን ሶስት ጨዋታዎች ግብ ሳይቆጠርበት ጭምር ማሸነፉ በዛሬው ጨዋታም የመድፈኞቹን የቤት ስራ ከባድ ሊያደርግባቸው ይችላል። ለአርሰናል ትልቁ ዜና ከትከሻ ጉዳት የተወሰኑ ጨዋታዎች ያለፉት አምበሉ ማርቲን ኦዲጋርድ ለዛሬው ጨዋታ ዝግጁ መሆኑ ነው። የአርሴናልም የፈጠራ ብቃት የአማካይ ስፍራ የማጥቃት እንቅስቃሴ መልካም የሚሆነው የማርቲን ኦዲጋርድ ሲሰለፍ እንደዚሁም ደግሞ የቡካዮሳካ መኖር ነው አርሰናልን የበለጠ በማጥቃቱ በኩል ጥሩ የሚያደርገው ባለፉት ጊዜያት ተመልክተናል። ቡካዮሳካን በሴንት ጄምስ ፓርክ ስታዲየም ለሚደረገው ጨዋታ በሙሉ ጤናነት ላይ ስለሚገኝ ምናልባትም በሚካኤል አርቴታ በቋሚ ያስተላለፍ የመጀመሪያ ምርጫ ውስጥ ሊያካትተው ይችላል ተብሎ ነው የሚጠበቀው። ኖኒ ማዱኬ ከሃቨርትስ እና ጋብርኤል ጀሱስ በጉባት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። በኒኳስል በኩል አንቶኒ ጎርደን ከቅጣቱ ሲመለስ፣ ፋቢያን ሼር ግን በጭንቅላ ጉዳት የመግባቱ ነገር አልተረጋገጠም። ዩዋን ዊሳ ና ጃኮብ በጉልበት ጉዳት የማይሳለፉ ተጫዋቾች ናቸው። በለፈው ሳምንት ሁለቱ ቡድኖች ነጥብ ተጋርተው መምጣታቸው የሚታወስ ሲሆን ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ጃሬድ ጊሌት ይመሩታል ማለት ነው ይህን ጨዋታ በዋና ዳኝነት። ሌላው በስፔን የሚጠበቀው ጨዋታ ባርሴሎና የልጉ መሪነት ማድሪድ ለመረከብ የሚያደርገው ጨዋታ ዛሬ ይጠበቃል። ሪያል ማድሪድ በማድሪድ ደርቢ በትናንትና ሁለት በአትሌቲኮ ማድሪድ አምስት ለሁለት መሸነፉን ተከትሎ ዛሬ ባርሴሎና ካሸነፈ የሊጉን መሪነት ይረከባል ማለት ነው። ባርሴሎና በዛሬ እለት ከሪያል ሶሴዳድ ጋር ነው እንግዲህ የሚጫወተው። ካደረጋቸው ስድስት ጨዋታዎች አምስቱን ያሸነፈው ባርሴሎና በሰባተኛው ሳምንት የስፔን ላሊጋ መርሃ ግብር ምሽት አንድ ሰዓት ተኩል ላይ በሜዳው ጨዋታውን ያደርጋል። ባለፉት ጨዋታዎች ላይ በህመም ያልነበረው ላሚን ያማል እና አሌሃንድሮ ባልዴ ለምሽቱ ጨዋታ ይደርሳሉ ተብሏል። በተቃራኒው ራፊና እና ጆን ጋርሲያ ግን አሁንም በጉዳት ከስብስቡ ውጭ ናቸው። ባርሴሎና በሜዳው ከሪያል ሶሴዳድ ካደረጋቸው ያለፉት ሀያ ስድስት ጨዋታዎች ሀያ አምስቱን አሸንፏልና ዛሬም የማሸነፍ ቅድመ ግምቱን ለባርሴሎና ነው የተሰጠው። ደካማ አጀማመር ያደረገው የአሰልጣኝ ሰርጂዮ ፍራንሲስኮ ሪያል ሶሴዳድ ካደረጋቸው ስድስት ጨዋታዎች ያሸነፈው አንድ ብቻ ሲሆን፣ ሌላም እንግዲህ ትልቅ ፈተና ይገጥመዋል ተብሎ ነው የሚጠበቀው። ባርሴሎና በተደጋጋሚ ባገኘው ጊዜ በላይነት ስለሚወስድበት ማለት ነው። ወደ ጣሊያን ሴር ኤም ስናመራ ኤሲ ሚላን ከሊጉ መሪ ናፖሊ የሚያደርገው ጨዋታ ይጠበቃል። በጣሊያን ሴሪኤ የሳምንቱ ትልቅ ጨዋታ ኤሲ ሚላን በሜዳው ሳንሴሮ የአምናው ቻምፒዮን ናፖሊን የሚያስተነግድበት ጨዋታ ምሽት 3 ሰዓት 45 ላይ ይጀምራል። ሁሉንም ጨዋታዎች በማሸነፍ ሊጉን በ12 ነጥብ እየመራ የሚገኘው ናፖሊ ደረጃውን አሳልፎ ላለመስጠት፣ ኤሲ ሚላን ደግሞ ወደ መሪነት ለመምጣት የሚያደርጉ ጨዋታ መሆኑ እንዲጠበቅ ያደርገዋል። በአምስተኛው ሳምንት የሊጉ መራ ግብር በባለ ሜዳዎቹ በኩል ሂሚኔዝ በጥሩ ጤንነት ላይ እንደሚገኝ አሰልጣኝ ማስሚሊያኖ አሌግሪ ተናግረው ነበር። ክርስቶፎር ንኩንኩ፣ ክርስቲያን ፑሊሲክ እና ራፌል ጉባኤው በምሽቱ ጨዋታ በቋሚነት ሊሰለፉ እንደሚችሉ የሚጠበቃል። በናፖሊ በኩል ሮሜሎ ሉካኩ አሁንም ጉዳት ላይ ሲሆን፣ ኬቨን ዴብሬን እና አንጉሲሳ ኬሲ ሚላን የመሀል ሜዳ ተጫዋቾች አንጋፋው ሉካ ሞድሪች ጋር የሚያደርጉት ትንቅንቅም የሚጠበቅ ይሆናል። እንግዲህ ባለፉት ጊዜያትም በሀሚንግ ስፖርት ጠቅሰን ነበር፣ ለምንድነው ሴሪኦ አንጋፋ ተጫዋቾችን ወይም ደግሞ በሌላ ክለብ ያልተሳካላቸው ተጫዋቾችን ይዞ እየተጫወተ ያለው? ለዚህ ምክንያቱ ምንድን ነው? እንዴት ሴሪዮ በእንደዚህ አይነት ተጫዋቾች ተሞሉ? የሚለውን በቀጣ ጊዜ የምንመለከተው ነው የሚሆነው።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 ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።